ናኦሚ ብላ ትመጣለች ምናም እኮ አላዛር ለላቅ እንደውም እኮ አሁን እራሱ ማታ ራሱ ተሙሻ ሪኩዌስት አድርጌ ነበረ። ላይቭ ላይ ሆነ እየሰማኸኝ ከሆነ ማለት ተሙ ልዘግብ ነበረ ማታ ራሱ ማለት ነው ገብቼ ልኬልህ ነበረ ወዲያ ወጣ። እኔ ጆይንስ አደረክ ብዙ አልቆይም። ይኸውልህ አንዱን ማለት ነው ፋን ነው ፋን ነው ኢንተራፕት ካለ ነው ኦኬ ነው ፕሮብለም ስራ ላይ ስለሆንኩ ልዘግባችሁና አንዱን ማለት ነው አትላንታ መቶ ሰማንያ ሦስት ሺህ ዳልር ነው ያጫወተችው ማለት ነው። በጣም የሚገርምህ ሪሴንትሊ ማለት ነው አሁን በቅርቡ ነው የምነግርህ፣ የቆየ ነገር አይደለም። አልዬ ዊዝን አንድ ሶስት ሳምንት አንድ ወር በፊት ማለት ነው እልክልሃለሁ፣ ፕሮፋይሏን ልጁ ትራንስፈር ያደረገበትን ኤቭሪ ትራንዛክሽኑ ሙሉ ነገሩ ተልኮልኝ ማለት ነው። በጣም እንደውም ባለፈው ተሙሻ ስለ ስኩደሩም እያወራንበት ነበር፣ እና ማታ ተሙስ ያወራ መግባት ፈልጌ ነበረ፣ ገባ። አሁን የእኛ ህዝብ ማለት ነው ምን አይነት ችግር እኛ፣ ለምንድ ነው ትወኒ ፎር ሰቨን ትራክ የምንነደው? ገንዘብ በቀላሉ የሚገኝ ገንዘብ የለም። ግን ሰው ያልተረዳው ነገር አለ። በአቋራጭ ሀብታም መሆን ይፈልጋል። የሆነች ብር ቁጭ አድርጎ ገባ፣ ሚሊየነር ቢሊየነር መሆን ይፈልጋል። እንደዛ ሚሊየነር አይኮንም ወንድሜ፣ ሰርተ ለፍተ ጥረ ግረ ነው ገንዘብ የምታገኘው። እንደዚህ በቀልድማ ገንዘብ የሚገኝ ቢሆን ኖሮ የዚህ ሀገር እና ኢሮፕ ያሉ ሰዎች በሙሉ ቢሊዮነር አይሆኑም ነበር እንዴ! አንተ ከዛ መተ ያወከውን እዚህ የሚኖሩ ሰዎች ማክዶናል እና ምናምን የሚሰሩት እነሱ ያ ነገር ጠፍቷቸው ነው እንዴ? መሆን አቅቷቸው ነው እንዴ? ልክላለሁ። እኛውን አላዛር ተሙል አንተም ልክላለሁ። በጣም የሚገርም ማለት ነው አላዛር። አይ ቲንክ እሷ በዚህ ፒክቸር ነው የምትጠቀም። ብዙ ፒክቸር አላት። እች ነች ልጅቷ፣ እቺ መሰለች። ቆይ እኔ ሙሉ ፌስቡክ ፕሮፋይሏን ልክላችኋለሁ እና ብዙ ሰው ያ እንትን እንደዚህ ፍቅር ፍቅር አጫውታ ነው። እኔ ግን አመሶቹ አንድ ይቅርታ አርግልኝና እየተበላችሁትን ማለት ነው፣ አሜሪካ የምትኖሩት ዝም ለፓስፖርቱ ለፓስፖርቱና ለጨለው ነው። እውቀት ዕውቀት እንደ የላችሁም። አውጥተህ ይሄንን የሚያክል ገንዘብ አውጥተህ ሰው አምነህ የምትሰጠው how stupid can you be። ምን እንደሆነ ታውቃለህ? አለ ምን እንደሆነ እኔ አውራክ ነበር። how did i don't give a እንትኗን ልኬላችሁ አራዳ መሆን አይጠበቅብህም። እን አላዛር ምን መሰለ ለተሙ ማሳየው እና እች ልጅ ን እሷ ትመስለኝ በሰው ፎቶ ነው የምትጠቀመው። እና እሷ መጣ በሚዲያ ማሳወቅ አለባት እኔ አይደለሁም ብላ ማለት ነው። እና አንደኛ በጣም ብዙ ሰራለ በየቦታው ፌ የተለያዩ ነው የምትጠቀመው ስልክ በጣም ትደውልላለች ነፍስ ነው የምታወጣው። አይ ፎቶ ቢያነሱቹ ሌባ የራሱ ፎቶ አይጠቀም። ማን ነገር ማውቃለን ማጆሪቲ ሌባ የራሱ ፎቶ እናውራለሁ አልኳት ማለት ነው እኔ የዛሬ ሁለት ዓመት ነው። እና ፌስ ታይም ምናምን ልሂሽ ምናምን ስላት ፊቴ እንትን ሆኗል ምናምን አለችና ከዛ በኋላ በቃ አንተ መለወጥ አትፈልግም ምናምን ብላ ብሏ ካደረገችኝ ማለት ነው። ኦኬ ግን አብዛኛውን ወደ ስድስት ሰው ምናምን የተጨበረበሩ እሱ ነው አንዱ። አይ እኔ እንዲያዩት ነው ፎቶ ገባልክ እቹ ተሙ አንተም ልክ ይላል። እቺ ማለት ነው ፎቶን እንድታዩ ቆይ፣ በዚህ አጋጣሚ አንዴ ፎቶ ይውላችሁ እኔ ትክክለኛ ነው ይሄ ፎቶ ልላችሁ አልችልም። ብዙ ሌቦች የሰው ፎቶ ይጠቀማሉ። ማጆሪቲ ሳይ ላይክ ሶሻል ሚዲያ የማይጠቀምን ሰው ፎቶ ሊጠቀሙ ይችላሉ። ማረፍ ወቅት ዘ ሜን ፖይንት እነዚህ ፎቶዎች እናንተ ጋም ዛሬ ነገ መምጣታችሁ አይቀርም ቤተሰብ እኛ ልጅቷ ቱናቱን አናውቅም። እኔ እስከ አመር ፊቱን አያሳይም ይዘዋል በሰው ፎቶ በሰው አካውንት ነው የሚጠቀሙት እና እንድታያቁት ብዬ ነው። አሁንም ያህል ደግሞ ያልተበላችሁ ካላችሁ አጣጥመ ይህን ያህል እኔ አሮኑ አበሾቹ መቶ ሺ አምሳ ሺ ሰማንያ ሺ የምትሰጥ አበሻ እኔ ምን ይኸውልህ፣ ጨዋታውን ልንገርህ፣ ልዘግብ እንዴት እንደገባ ያብርኮ በአንድ አይደለም እኮ ይወጣል ይለ ልጆ- እነዚህ አሁን ሴቶች ፎከስ የሚያደርጉት መጀመሪያ ባግራውንድን ያጠኑዋል። ባለትዳር መሆነን ያጠኑዋል። ምን አይነት ስራ እንደምትሰራ ያጠንዋል። ገባ። የሆነ ካምፓኒ ላይ አሁን የተበላው ልጅ የሆነ ቦታ ላይ ለብዙ አመታት ነው የሆነ አንድ ቦታ ላይ ሰርቶ በጣም በረጅም ጊዜ ያጠራቀመው ገንዘብ ነው ያገንዘብ ገንዘብ ገባ። ሜይ ቢ ቴን ይርስ ይሆናል ያንን ገንዘብ የሰበሰበው። ላይክ የሚያስፈልገው ነገር ላይ እንኳን ስፔን የማያደርግ ሰው ትዳር ያለው ሰው ልጆች ያለውን ሰው ነው ያወጡዋል። ከዛ ፌስቡክ ላይ ያናግረዋል ምናምን፣ ከዛ ኮንቨርሴሽናቸውን ፋሚሊየር ያደርጉታል። ከዛ በኋላ ያንተን እንትን ወደ ሌላ ግንኙነታቸውን ወደ ሌላ ይወስዱታል። ነገ አውጥተህ እንኳን እንዳትናገር ማለት ነው። ገባ ከዛ በዋትሳፕ ይደውሉላል ምናምን። ከዛ እኔ እንደዚህ እንደዚህ ነኝ፣ ያው ላይክ ኤቢ ማርሻል የሚባለው ልጅ ቱ ቢሆነስ እኔ አላቀውም ግን በእንደዚ አይነት መልኩ ነው ጋይድ አደርግለው፣ እንደዚህ አደርግለው፣ ሰዎች እንደዚህ ገንዘብ እየሰሩ ነው፣ ኢንቨስት ብታደረግ ሚሊዮነር ትሆናለ፣ ምናም ምናም። እና በጣም ለአንተ አሳቢ ነው የሚሆኑት፣ በጣም ለአንተ አሳቢ፣ በጣም ከዛ ከነሱ ውጭ ሰው የለም ነው የምትለው በቃ ጠዋት ማታ ይደውሉ ባል ረፍት ነው የሚያሳጡ። መጀመሪያ 83 ሺህ ነው ድሮፕ ያደረገላት የከፈቱት ደግሞ የሚገርም የሚታወቅ የቢትኮይን ምናምን አይደለም፣ ሌላ እንደዚህ ሲደግረኝ ዲሞ የሚባል እንትን አለ። እዚህ ላይ ኢንቨስት አድርግ ብለው እነሱ ናቸው ጋይድ የሚያደርጉ የት ቦታ ብሩን ማስቀመጥ እንዳለብን ልጁ እንደነገረኝ ማለት ነው። እዚህ ላይ ኢንቨስት አድርግ ይለዋል። እነሱ ናቸው የሚያደርጉት፣ እነሱ እንትኑን አካውንቱን እነሱ ያንቀሳቅሱታል። አንተ እዛ ላይ ነው ወስደው የምታስቀምጥ ሲያስቀምጥ፣ እያየው ሰማንያ ሶስት ሺ ወደ 200 ምናምን ሺ በላይ የሆነ ገንዘቡ እያየው፣ በአንድ ምሽት ማለት ነው። እነሱ ያ ዲሞ ነው እንትኑ ቢታወቅ አይደለም፣ ራሳቸው ክሬት ያደረጉት ነው። ገባ፣ ከዛ ወደደው እና ወሰደና፣ መቶ ጨመረበት ድጋሚ። ከዛ መቶ 83 ሆነ። ጠዋ ሲነሳ ወፍ የለም። ከዛ እኔ ጋር ተደወለ ማለት ነው። እንደዚህ እንደዚህ እንደዚህ ሆንኩኝ። ምን ሆነ? እንደዚህ እንደዚህ አሳይታኝ፣ እንደዚህ እንደዚህ ብላኝ፣ እንደዚህ እንደዚህ ብላ ሰማንያ ሦስት ጨምሬ፣ ጠዋት ሳይ ሁለት መቶ ምናምን ሆነ። ከዛ አምስት መቶ ስድስት መቶ ይሁንልኝ ብዬ መቶ ደገምኩት አለ። እንዲያድግለት ማለት ነው። እና እናማ በቃ ልጅቷ ድምጿም ስልኳም አድራሻም የለም። በፌስቡክ ነበር ብናወራው በሜሴንጀር ምናምን። እኔም ምን ብዬ ነኝ ለሚስቴ ማወራው ወዳ ምናምን ምናምን እና ምን ልርዳ አይ የሆነ መንገድ ካለ ወይም የሚያጣራ በቃ የኤፍቢአይ ቢሮ ሄድና አመልክት። ይሄን የኤፍቢአይ ነው እንጂ እኔ ምን አረጋለሁ እዚህ ጉዳይ ላይ ሆነ ምንም ላረግ አልችልም። ከዛ ያለውን ነገር ስክሪንሻቱን ምናምን ገንዘብ ያስገባበትን ምናምን ኤቭሪቲንግ ላኩልኝ። አየው፣ አዘንኩ። እንደ ማንኛውም ኢትዮጵያዊ አስበው፣ መቶ ሰማንያ ሶስት ሺህ ዳላር ነው እያወራ ያለውኒፎር በአርባ ስምንት ሰዓት ውስጥ ነው። ድሮ ይቅር በለኝ። ይሄ እኮ ዋላ ትንሹ ነው ይሄ እንደውም በትንሹ የተበላ ይሄ እንደውም ድንዋል

ኦፊሰሯ ምን እንዳለች ይታጋለ። እናንተ አምስተኛ ጊዜ ነው ስትመጡ እና ብዙ ጊዜ እንደዚህ አይነት እስካም ቢታየው በናይጄሪያ ምናምን ነው እና በኢትዮጵያ ለመጀመሪያ ጊዜ ነው እንደዚህ አይነት ሪፖርት በየቦታው እየቀረ እየደረሰልን ያለ እና የምታገኙትን ኢንፎርሜሽን አንደኛ በሶሻል ሚዲያም ተናገሩ። ፒክቸሯን ደግሞ እንደዚህ ተጽዕኖ ፈጣሪ ለሆኑ ሰዎች እርግጠኛ ነኝ የእሷ ፒክቸር አይደለም። ኦፍኮርስ እችኛዋ ታጋት አለ ተሙ ፓን ነው እሷ አይደለች። ግን እቺ እሷ አትሆንም። እሷ ነው ፌስቡክ የፌስቡክ ገጹን እዩት፣ ፎሎወሩን እዩት። በዚህ አካውንት በዚህ የፌስቡክ የሚያናግራችሁ ሰው ካለ ቢኬርፉ፣ ከማታውቁት ሰው ጋር ስለ እንደዚህ አይነት ነገር አታውሩ። አሁን አንድ ነገር እኮ አንድ ነገር ልበል ይላላ። ሲጀመር እቺን አሁን እዚያም አመተ አንተ ፓብሊክ ብታረጋት ነገ ሌላ ኤክስ ትለጠፋለች። አላማው ይሁን ቆንጆ ሴት ብዙ ፒክቸር ያላት ሴት የመጀመሪያው ቆ ላቸው እ ኢንቨስቲጌት እንደምታደርጉ ልንገራቸው። ቢስማርት ሁሉም ፎቶቸው ለምሳሌ አስር ፎቶች ልጅ ብትለጥፍ አስሩም ፎቶ ውዝነ ዊክ ናቸው። ፖስታቸው ስማርቱ ነው ዊክ ናቸው፣ በ በስድስት ቀን ውስጥ የተፖሰቱ ናቸው። ሰላሳ ልትፖሰቱ ይችላል መቶ ፎቶ የሚያምር ወንድ ልጅን እንደዚህ የሚማልል ምናምን። ከዛ ስታወራት መቼም ቢሆን ቮይስ አታወራ፣ መቼም ቢሆን ቪዲዮ አታወራል ቴክስት ምናምን የፈለግከውን ጥግ ድረስ ሄዳ ታወራለች። አንዳንዶች ደግሞ ቮይስም ያወሩሃል። ስለዚህ አብዛኛው እየተበላ ያለው ምንድን ነው? ፎቶ ነው የሚያዩ እሱ አይደለችም። ቪዲዮ ስትል ማንም በቪዲዮ አይቷቸው አያውቅም። ካጨዱ በኋላ ልክ ውዝን ሰከንድ ብሎክ ያደርጉሃል። ብርን ከተቀበሉ በኋላ እስከዛ ግን የፈለግከውን ያወሩሃል። ቻት ምናምን ያደርጋሉ። ብዙ ሰዎች ምናምን ተዝረክርከውባቸው ምናምን በቃ እንደ ሚስት ነው የሚያዩአቸው፣ እንደ ገርል ፍሬንድ ምናምን እና ኤቭሪዴይ ዴዲኬት ሆና ነው የምታወራ አይው ሰው በጣም ስማርት ነው በየቀኑ እንዴት ዋልክ ምን በላህልኝ አላየህ እንዴት ነበር ስራ አሁን ነገር ካለ አንተ ሊሞ ብትላት ሊሞ እንዴት ነበረ ምናምን ዛሬ አሪፍ ነበር ወደ ኢትዮጵያ ሃይዌ ገባ እንደዚህ ምናምን እሽት ታደርግና ፋሚሊ ታደርጋል ከዛ ጅሉዬ አገኘው ቼክ ምናምን ብሎ ሲስገበገብ ወስዳ ትቀረቅርለታለች በሆነ ኢንቨስትመንት ማለት ከዛ ጠዋት ላይ ሆዴ ነው ፍቅር ያለሽ ወይ ምናምን ብለህ ስጽፍ የለም ብሎ ተደረገ አብዳል የለም ገመድ ገመድ ይዞ ሲሮጥ እኛ በቃ ገመድ ይዞ እየሮጠ ሰው ስማ እና ለሚስቱ እራሱ መናገር አናገር አይችልም። ለሚስቱ መናገር አይችልም። ፍላ ማን ተበላ ይ ኮሎጅ ነው አ በጣም ያሳስታል ነው በማን በማን ተበላ በላ ሚስት ትጠይቃለች። ለሚስት መናገር አትችልም። ምክንያቱም እዛ ጋራ ገባ የሰራው ፋውል አለ ገባ እና እነሱ ሆን ብለው እንዳትጠይቅ አድርገው ነው የሚያስቀምጡ ማለት ነው እና ኤፍ ቢ አይ ኢቭን ኤፍ ቢ አይ ሄድና ሪፖርት አድርግ ብለህ ነው ኤፍ ቢ አይ እንኳን ሄዶ ሪፖርት ማድረግ አልፎ አልኩህ። ሰው እንዳያውቀው ማለት ነው ሰው አይወቅብኝም። ያልገባ ነገር እሱ ከየት ነው ልጅ፣ ፒክቸር አንደኛ ሲጀመር ያልገባችሁ ነገር እዚህ ሀገር አይደለም የሚኖሩት። በቃ እንዲህ ዓይነት ፎቶ ይላክልሃል። የላኩትን ፎቶ እችማ አሁን አንተ ብታሳይ ሌላ ትመጣለች አልኩት። ከፍተህ አበሻ ደግሞ እንዲህ ጥሩ ነገር ስታይ እግርህን ከፍተህ እበላለሁ ብለህ ትበላለህ። ልጁ ያለኝ አሁን እራሱ በቀተሙ እንዳለው ደሙሺነዋ የእንዲያንን ነገር የደረሰኝ ምን በላህልኝ ምን ጠጣህልኝ ተኛህ ወይ ተነሳህ ወይ እንዳይቆረቁር ትራስ ደረባ አድርግ ትን እንዳይለ ስትተኛ እማይሉህ እማይሉህ ሚስቴ እንደዛ ሚስቴ በድላኛለች ነው የምትለው ሚስቴ መቼ እንደዚህ አሰበችልኝ 10 አመት ከኔ ጋር ኖራ ነው የምትለው በቃ ሚስትህን ሁሉ እንድትረግም ነው የሚያደርጉ ሴቶቹ ከዛ በኋላ ዋስ ጨላዋ ከገባች በኋላ ጠዋት ስትገባ የለም ብሩ የለ ብሎክ ተደርጋል ስልክ ቁጥር የለ ኬት ይሁኑ ምጥግቡ ስምጢ ሲምግቡ አታውቅም። ከሰውን እየደወልክ የምታውቀውን ሰው ቅበሩኝ እና እረፉ። አሜሪካን ሀገር የምትኖሩ ኢሮፓ ሀገር የምትኖሩ ገንዘብ በቀላሉ ተሙ። ትላንት ሲናገር ብዙ ሰው ሲቃወም ነበር፣ ኮመንት ላይ ብዙ ሰው ሲንጫጫ ነበር። ካልተበላው ምን ነው ካልደረሰብኝ አላውቅም አላችሁ። ሰው ሲያወራ ተረጋጉና አዳምቱ። ማዳመጥ ጥሩ ነው። አቢንሻ ቶሎ ጠዋት ሚሊዮነር መሆን የሚፈልግ አላ ሲነጋ እና ቶሎ ሊያልፍላቸው እኛ ታዲያ እዚህ ምን አዳረቀን? ከስራ ቶሎ ያልፍለ ሁለተኛ ነገር ልንገር አላ አሁን ዘመኑ የዲጂታል ነው። ገንዘብ ያለው ኮምፒውተር ላይ ነው። አንተ ምን ያታግልሃል? ምናምን እንደ ፓስተር ሰብኮ ከዛ በኋላ ይሄ ወሬው ሲያልቅ ገብቶ የቀን ስራውን ይሰራል። ስለዚህ ኮምፒውተር ላይ ካለ ገብተህ አውጣዋ። ግባና አውጣው። ኮምፒውተር ላይ ለአንተ ይመስላል እንዴ? እነሱ እኮ በጣም ባካፕ ያላቸው ገንዘብ ያላቸው ቢሊየነር ራን የሚያደርጉት እንጂ አንተ ሉስ ካላረግ የእነሱ ጥቅም ምንድን ነው? ማህይብ እኮ መሆን አይጠይቅም እንዴ? ማህይብን ብትሆን ትመልሰዋል እንዴ? ቢትኮይን ምናምን ምናምን፣ አንተ ሉስ ካላረግ እነሱ ከየት አምተው ነው እነሱ ገንዘብ የሚኖራቸው? ይህን ክሬት ያረጉ ሰዎች አንተ ካላጣ ጋምብሊንግ እኮ የምንድነው? ቁማር ቤት እኮ በአንተ ገንዘብ ነው የሚኖሩት። አንተ ካልተበላ በምን ይኖራል? ሎተሪ በምን ነው ሰርቫይቭ የሚያደርገው? ሎተሪ ቶሊል ሎተሪ መቶ ሰው ቆርጦ አንድ ሰው ይደርሰዋል። ዘጠናውን ሰው የነሱ ፕሮፊት ነው። እንዴት ይናት አትባነ እና የዲጂታል ዘመን ነው ማለት እኮ ዲጂታል ኮምፒውተሩ ላይ ገብተህ ኦን ኦፍ አድርገህ ገንዘብ ታገኛለህ ማለት ነው። ጠበብት ናቸው የሚያገኙት እነሱም ቴን ፐርሰንት ናቸው አሉ። እንደኔና እንዳንተ ደግሞ አሜሪካ መጥቶ ኢንተርኔት ያወቀ እና ኢንተርኔት አክሰስ ማድረግ የቻለ ሰው ልክ አብሮ እንዳደገበት ይሄ የኮምፒውተር ምጡቅ እንደሆነ አክት ነው የምናደርገው፣ ሁለት ገጽ ስናነብ ማለት ነው። በቃ ምጡቅ ምናምን ኮምፒውተር የፈጠረው ነው የሚመስል። ስለ ቢትኮን አታቅም፣ በስማን በዚህ ዘመን አው አንተ፣ በቃ እውቀት የለህም ምናምን እውቀት ኖሮ አንተ ምን ምን አተረፍ ተገልጠ የለን ቂጥ ገብተ የለህ ላይ ባይ ዘ ዌይ ባይ ዘ ዌይ ልንገራችሁ፣ ሰዎች ጌም ነው በላያችሁ ላይ እየተጫወትኩባችሁ ያላችሁ። ማይንዳችሁን ቶርች አድርገውታል። የሌለ አረፋ አረፋ ነው አለ ብለው የሌለ ነገር ለይሴ አሁን አንድ ሰው ሚሊዮነር ነኝ ካለ ሚሊዮን ዳላር የሚያገኝ ከሆነ ከአንተ ለምንድን ነው የሜምበርሺፕ የሚያስከፍልህ? መቶ ዶላር ና መቶ ዶላር ግን አሌ ካልኩሌቱን ሂሳብ ስራ። አምስት መቶ ሰው በአመት ሁለት መቶ ብር ሜምበር ቢሆን አምስት መቶ ሜምበር ቢኖረው የሰውዬ ስንት ብር ነው? ታክስ ፋይል የሚያደርግ ምንም ስራ መስራት አይጠበቅም። ለምን ለራሱ እዛ ላይ ሀብታም አይሆንም? ቁማር ነው የሚጫወቱባቸው። የሌለ ነገር አለ ይሏቸዋል፣ ያጓጓቸዋል፣ ያሳዩዋቸዋል ብራዘር በቲክቶክ የምታሳየው መቶ ዶላር ቢል ከቲክቶክ ሻፕ ላይ ግባ እና በ20 ዶላር መቶ ሺህ ዶላር ፌክ ብር ኦርደር ማድረግ ትችላለ። ጁለሪ በአስር ብር በሁለት ብር በሶስት ብር ሀያ አንገት ላይ አንጠልጠለ መምጣት ትችላለህ። በእንደዚህ አይነት ነገር አትሾወዱ። አይ እኔ ዋናው እኔ አሮ አንደርስታንድ፣ አሜሪካ ተቀምጣችሁ አምስት ዓመት አስር ዓመት ሀያ ዓመት ኖራችሁ ሀኪኛ ቢስ ስቱፒድ ጥሩ ነገር እንደዚህ አይነት እንደዚህ ሲሆን፣ እንትኑን ልላክልህ። ምንድን ነው ያለህ አንተ? አይ ጂ ልላክልህ በፈለከው ላይ በአንድ ቪዲዮ ክፈተው። የሚሊዮነር ወንድማችን ደስ የምትለኛለች። ሞርኒንግ ልዬ ማሪ፣ እንደት ነሽ? አይ ዶንት አንደርስታንድ ምክንያቱ ሾርትከት መጥፎ ነው።